ጥያቄዎቹን አንድ በአንድ ነው የማነባቸው። እነዚህ ጥያቄዎች ከለፉት ሳምንታት ከተማርናቸው ትምህርቶች እናንተ የጠየቃችኋቸውና ለገዳሙ ስብከተ ወንጌል እጅ የደረሱ ጥያቄዎች ናቸው። ስለዚህ እነዚህን ጥያቄዎች እንደ ተጻፉ እናነባቸው እና ምላሻቸውን በአጭሩም ቢሆን ወይም እንደ እግዚአብሔር ፈቃድ እንደምንችለው መልስ ሰጥተን ከዛ በኋላ ወደ ጉባኤያችን እንሄዳለን ማለት ነው። የመጀመሪያው ጥያቄ አንድ ምዕመን ቅዱስ ቁርባን ከመቁረቡ በፊት ሊያደርጋቸው የሚገቡ ቅድመ ዝግጅቶች ቢብራሩ ይላል። የመጀመሪያው ክፍለ ጊዜ ትምህርታችን የነበረው በሚስጢረ ቅዳሴና በሚስጢረ ቁርባን ትምህርት ላይ አንድ ሰው ወደ ቅዱስ ቁርባን ሲቀርብ ሊያደርጋቸው የሚገቡ ዝግጅቶች እንዳሉ ተማምረን ነበረ። ዝግጅቶቹ ለሁለት ነው የሚከፈሉት። የመጀመሪያው ዝግጅት የሚባለው ውጫዊ ዝግጅት ነው። ሁለተኛው ደግሞ ውስጣዊ ዝግጅት ነው። ከውስጣዊ ዝግጅት ብንመለከት አንድ ሰው ቅዱስ ቁርባን ለመቁረብ አንደኛ ሕሊናውን ማዘጋጀት መቻል አለበት። ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ቁርባንን ለአባቶቻችን ለሐዋርያት ምስጢሩን ከማሳየቱ በፊት የምታስታውሱ ከሆነ ሁለት ዓመት ሙሉ ሲያስተምራቸው ነበረ ብለን ነበር። ሁለቱን ዓመት ሙሉ ጌታችን ኢየሱስ ክርስቶስ ለዛ ለምስጢረ ቁርባን ትምህርት መስጠት ብቻ ሳይሆን ህሊናቸውንም ያዘጋጀው ነበር። የሚበሉት የሚጠጡት የማንን ስጋና ደም እንደሆነ እንዲያውቁ እንዲረዱ ማለት ነው። ያንን ምክንያት መነሻ አድርገን እኛም በቅድስት ቤተ ክርስቲያን ቅዱስ ቁርባን የሚቀበሉ ሰዎች የመጀመሪያው የሚያደርጉት የህሊና ዝግጅት ነው። ሁለተኛው ቅዱስ ቁርባን የሚቀበሉ ሰዎች የሚያደርጉት ዝግጅት ደግሞ ንስሐ መግባት ነው። ዛሬ እርሱን እንማረዋለን። የበደሉትን ከሰው ያጠፉትን ይቅርታ ጠይቀው ያስቀየሙትንና ያሳዘኑትን ደግሞ በምሕረትና በቸርነት ዓይን ተመልክተው እነሱም ደግሞ ተበድለው እነሱም ደግሞ ክፉ ደርሶባቸው ቢሆን ይቀር ብለው ለእግዚአብሔር ትተው ኃጢአታቸውን መናዘዝ እንድንናዘዝ ቅድስት ቤተ ክርስቲያናችን ታስተምረናለች። ሶስተኛው ንስሐ መግባት ብቻ ሳይሆን ደግሞ ለንስሐው ተገቢ የሆነውን ለነፍሳችን ረፍት ለምንቀበለው ቅዱስ ምስጢር መዘጋጃ እንዲሆነን የሚሰጠንን ደግሞ ቀኖና መጨረስ ይጠበቅበታል። አንድ ሰው አዳጋች የሆነ ካቅም በላይ የሆነ ከልክ በላይ የሞትና የህይወት ጉዳይ ካልሆነ በቀር አንድ ሰው ቀኖናውን ሳይጨርስ ከምስጢራት እንዲሳተፍ ቅድስት ቤተ ክርስቲያን አትፈቅድም። ከልክ በላይ ነገር ግን ከተፈጥሮ ስርዓት ውጪ የሆኑ በጣም አጣብቂኞች በጣም የሞትና የህይወት ጉዳይ ከሆነ ግን የሰው ነፍስ ድህነት ይበልጣልና አባቶቻችን ካህናት ተማክረውበት ጉዳዩን ግራ ቀኙን በደንብ አድርገው ተመልክተውበት ያን ሰው ወደ ምስጢር ሊሳተፍ ሊያደርጉት ይችላሉ። እሱም በሞትና በህይወት ምን ሲሆን ያልኳቸው መካከል ነው እንጂ ትንሽ ጉንፋን ትንሽ የሆነ ነገር ያዝ ሲያደርገው ለማለት አይደለም። ግልጽ ነው። ገብቷችኋል? ስለዚህ ቀኖናውን መጨረስ ይጠበቅበታል ማለት ነው። ከዚህ ውጭ ያሉት ዝግጅቶች ግን ሰው ወይም ደግሞ ሊቅዱስ ቁርባን ሊቀበል የተዘጋጀው ሰው የሚያደርጋቸው ናቸው። ለምሳሌ ከ15 እስከ 18 ሰዓት እንደየአቅሙ በዚህ ሰዓት ልክ ግን እንዲጾም ይገደዳል። ምናልባት በሽታ ያለበት ሊባል ይችላል። በእህል ለመቆየት የሚያዳግት የጤና እክል ያለበት ሰው ካለ ይህ በምክረ ካህን ሊታገዝና ሊፈታ ይችላል እንጂ ችግር የለም አይባልም። እየሰማችሁ ነው። አንዳንድ ሰው እንትን ያለበት ሲባል አይ እነሱ እንኳን ስላመማቸው ችግር የለም ይላል። እኛ ችግር የለም ችግር አለበትም ማለት ላንችል እንችላለን። እንዲህ አይነት ችግር ያለባቸውን ሰው ግን ከምክረ ካህን ጋር ወይም ከነፍስ አባቶቻቸው ጋር እንዲመካከሩ ማድረግ ተገቢው ነው። ግን ስርዓቱ የሚያዘው ከ15 እስከ 18 ሰዓት እንዲቆዩ ይደረጋል። ይህም የሚደረግበት ምክንያት ምንድነው? ጌታችን ኢየሱስ ክርስቶስ ከተያዘባት ከሐሙስ ምሽት እስከ አርብ መከራውን የተቀበለባቸውን ሰዓታቶች ብትቆጥሯቸው 18 ሰዓታት ናቸው። ጌታችን ከውሃ ከምግብ ከመብል ከመጠጥ ተከልክሎ ስለኛ ሲል በራበው እና እህል ባልበላ አንጀቱ የተቀበለውን መከራ ስለምናስታውሰው ቅዱስ ቁርባን ልንቀበል ስንል በእነዚህ ሰዓታት እንድንጾም ይደረጋል። ከዛ ውጪ ሙሉ በሙሉ ስርዓተ ቅዳሴውን መሳተፍ ይጠበቅበታል አንድ ሰው። ስለዚህ ለዛም ቅድመ ዝግጅት ነው እና። ቀድሞ ወደ ቅድስት ቤተ ክርስቲያን መምጣት ይጠበቅበታል። ከዛ ውጪ ንጹሕ የሆነ ልብስ መልበስ ይጠበቅበታል፣ ቢችል ሙሉ በሙሉ ነጭ ልብስ እንዲያደርግ ይገደዳል። ነጭ ልብስ ከሌለው ሰው ቅዱስ ቁርባን አይቀበልም እንዴ? ቢባል ቢያንስ ንጹሕ የሆነ ልብስ ግን ማድረግ ይጠበቅበታል። ይህ ለቅዱስ ቁርባን ግን ብቻ አይደለም ምእመናን ክርስቲያኖች የሆኑላችሁም ቅድስት ቤተ ክርስቲያን የሚመጣ ሰው በሙሉ በተቻለ አቅም፣ ቤተ መቅደስ እንኳን የሚገባ ሰው በአዳር ልብሱ ወይም በተኛበት በእኛ ቋንቋ በቢጃማው ማለት ነው ቤተ ክርስቲያን መግባት አይችልም። ልብሱን ለውጦ ንጹህ የሆነውን ልብስ አድርጎ ነው የሚገባው። ለምን ብንል ቅድስት ቤተ ክርስቲያን ሰርግ ቤት ናትና፣ አለማዊ ምድራዊ ለሆነ ሰርግ ቤት በተኛችሁበት ወይም በተኛንበት ልብስ እንሄዳለን? መልሱ እንጂ እንሄዳለን ከሳንዘጋጅ የሚያምረውን አውጥተን ለዚህ ሰው ሊያስደስተው ይችላል የምንለውን ነገር ሳናደርግ በቸልተኝነት እንሄዳለን አንሄድም? ስለዚህ የክርስቶስን ቤት ሰርግ ቤት ነው። መጽሐፈ ቅዳሴያችን ላይ ምን ብሎ ይናገራል? ሙሽራው ሆኖ በሰርጉ ቀን ጠርቶ የራሱን ስጋ የሚያበላ ሙሽራ ከየት ታይቶ ይታወቃል ይላል። ክርስቶስ ሙሽራ ተብሎ ይጠራል። ቅድስት ቤተ ክርስቲያን ደግሞ ሰርግ ቤት ትባላለች። እንደ ሰርግ ቤትነቷ ደግሞ ቅድስት ቤተ ክርስቲያን ንጹህ የሆነው ያማረው ያላደረው ያልተለበሰው ንጹህ የሆነ ልብስ አድርጎ እንዲመጣ ወደ ቅዱስ ቁርባን ዝግጅት እንዲቀርብ ይደረጋል። ከዛ ውጪ ሙሉ በሙሉ ስርዓተ ቅዳሴውን መካፈል ይጠበቅበታል። ስርዓተ ቅዳሴውን ተካፍሎ ከዛም በኋላ ቅዱስ ቁርባኑን እንዲቀበል ይደረጋል ማለት ነው። እየሰማችሁ ነው? እነዚህ አንድ ሰው ቅድመ ቅዱስ ቁርባን ቢያንስ እንኳን እንዲያሟላቸውና እንዲዘጋጅባቸው የሚመከሩ የቤተ ክርስቲያናችን ስርዓቶች ናቸው ማለት ነው። ይሄ ሕፃናትንም ጭምር ያካትታል። በመሰረቱ አብዛኞቹ ወላጆች ለልጆቻችን በጣም በመሳሳትና ልጆቻችንን በማሰብ ሂደት ውስጥ ከቤተ ክርስቲያን ምስጢራት እንዲሳተፉ ስንፈልግ በጣም አንዳንዴ ስርዓት አልበኝነት ይታይብናል። ለምሳሌ ልጆቻችን እንደ አንድ ምእመንነታቸው፣ የቅድስት ቤተ ክርስቲያን አባልነታቸው ቅዱስ ቁርባን የሚቀበሉ ከሆነ ቢቻል እነሱም ከኛ ጋር ሙሉ ቅዳሴውን መሳተፍ መቻል አለባቸው እንጂ አሁን አሁን እየተለመደ የመጣው ወንጌል ሲነበብ የሚመጡ አሉ። ቅዱስ ቁርባን የድርገት ሰዓቱን ወርዶ ለምእመናን የሚሰጥበት ሰዓቱን ደግሞ አውቀው አስልተው በዛች ሰዓት ላይ የሚመጡ አሉ። ይህ አግባብ አይደለም። ብንችል ቅድስት ቤተ ክርስቲያን ሩቅ የሆንን ሰዎች ካለን ተሰብስበን አንድ ላይ በመምጣት የምንችል ሰዎች ቅዱስ ቤተክርስቲያን ውስጥ ገብተን በጊዜ በማደር እዚሁ በመሆን ካልሆነም ደግሞ ሌሎች መፍትሄዎችን ፈልገን ለማድረግ ይመከራል እንጂ ሙሉ በሙሉ ትተነው እኛ ባሻን ግን ቅዱስ ቁርባኑ በሚወርድበት ሰዓት ቀደም ብለን በመምጣት ወይ በዛ ሰዓት ላይ በመገኘት ብቻ አይሆንም። ስለዚህ ልጆቻችንንም ጭምር እንደዛ ይደረጋል ማለት ነው፣ ቀድሞ ቅዳሴውን እንዲሳተፉ። ያ ምንን ጥቅም ይሰጣቸዋል? አንደኛ የዛን የሥርዓተ ቅዳሴውን ምስጢር በአይናቸው፣ በአፍንጫቸው፣ በሙሉ ስሜት ሀሳቦቻቸው እየተሳተፉ እንዲያድጉ ያረጋቸዋል። ሁለተኛ እነዚህ ልጆች ቅዳሴውን ከመሳተፍ ባለፈ የሚያዩዋትን ቤተ ክርስቲያንም ጭምር እንደሚሰሟት ሆነው ማግኘት የሚችሉት በእይታቸው በዛ ጸሎት ላይ ሲሳተፉ ነው። ብዙ ሰዎች ልጆቻቸውን ቅዳሴ ይዞ መምጣት በጣም ይከብዳቸዋል። ለምን? መጥቶ ቢረብሽስ መጥቶ ሰላም ቢነሳስ ይላል። እርግጥ ነው። ልጆቻችንን በስርዓቱ በአግባቡ ይዘናቸው መጥተን ቅዳሴውን እንዲሳተፉ ማድረግ ይጠበቅብናል። ግን ይረብሻሉ፣ መልካም ያልሆነ ነገርንም ጭምር ያደርጋሉ ብሎ ግን ማባረር ወይ ወደ ቤት ውስጥ ማስገባት ግን ልክ አይደለም። ምክንያቱም ጌታችን ኢየሱስ ክርስቶስ ጉባኤ ሰብስቦ በሚያስተምርበት ጊዜ ላይ ፈሪሳውያን ጉባኤ እንዲበተን ብለው ብዙ ሕፃናትን ላኩበት ይላል እና ሐዋርያት አባቶችና ሌሎችም ጭምር ሕፃናቱን ጉባኤው እንዳይረበሽ ዞር በሉ ሂዱ ሲሏቸው ከነሱ መካከል አንድ ህፃን አንስቶ ቅዱስ አግናጤዎስ ይባላል በእግሩ ላይ ያስቀመጠውና ክርስቶስ እንዲህ አለ፣ እውነት እውነት ላችኋለሁ እንደነዚህ ህፃናት ካልሆናችሁ የእግዚአብሔርን መንግሥት አታዩም አሉ። እየሰማችሁ ነው። ስለዚህ ህፃናት የመንግስተ ሰማያት ለመግባት ቅድመ መስፈርት የተቀመጠላችሁ ንጹሐን የሆኑ የእግዚአብሔር ልጆች ናቸው። እነዙን ደግሞ ቤት ውስጥ ማስገባት ቤተ ክርስቲያን ውስጥ አምጥቶ ማሳየት ተገቢ እንደሆነ ማወቅ መገንዘብ ያስፈልገናል። ሁለተኛው ቅዱስ ስጋውን እና ክቡር ደሙን ከተቀበለ በኋላ ምን ማድረግ ይጠበቅብናል? ወይም ማድረግ አይጠበቅብንም ነው። ይህ በቤተ ክርስቲያናችን የሚታዘዘው አንደኛ፣ እትው በሰላም በሰላም ግቡ ሳይባል አንድ ቆራቢ ዝም ብሎ ተነስቶ መሄድ አይችልም። ሙሉ ቅዳሴውን መሳተፍ ይጠበቅበታል። ሁለተኛ፣ ከልብስ መራቆት አይችልም ከልብስ ለምንድን የማይራቆተው? ወይም ደግሞ በዝርዝር ልንገራችሁና፣ እነዚህን አሁን የምዘረዝርላችሁን ነገሮች ለምንድን ነው እንዳያደርግ የሚደረገው የሚለውን እናብራረው። ከልብስ እንዲራቆት አይፈቀድለትም። ሩቅ መንገድ እንዲሄድ አይደረግም። በክርክር በፍርድ ቤት እንዲቆም አይፈቀድለትም። ጸጉር መላጨት፣ ጥፍር መቁረጥ፣ በውሃ መናጻት ወይም ደግሞ በውሃ መታጠብ አይችልም። እነዚህ ነገሮች በሙሉ ለምንድን የማይደረጉት ቢባል ያ ሰው የአምላክን ቅዱስ ስጋና የአምላክን ክቡር ደም እንደመቀበሉ የከበረ ነውና፣ በውሃ አይታጠብ አይናጻ የሚባለው ውሃ እድፍን ማጥፊያ የቆሸሸውን ነገር ማጥሪያ ነው አይደለ? ከክርስቶስ ደም በላይ ያስንን ሰው ያለበትን ቆሻሻና እድፍ ሊያነጻለት የሚችል ነገር አለ? አለ? የለም። ስለዚህ በውሃ አትናጻ ይባላል። ልብስህን አታውልቅ የሚባለው ደግሞ ያ ሰው ወይም የዛ የተቀበለው ቅዱስ ቁርባን የተቀበለው ሰውዬ ሰውነት ምሳሌነቱ ልክ እንደ መለኮትና እንደ ስጋ እንደ ተዋህዶ ተደርጎን የሚቆጠረው፣ ስለዚህ ሰው ልብሱን አያውልቅ የሚባለው መለኮት ከተዋህዶ በኋላ መለያየት አለበት የሚል የቤተ ክርስቲያን ትምህርት የለም። ከተዋህዶ በኋላ ለአይን ጥቅሻ ለከንፈር ንክሻ መለኮትና ስጋ ስላልተለያዩ ከልብስ መራቆት አይፈቀድለትም። ጥፍር መቁረት የማይፈቀድለት ጸጉር መላጨት የማይፈቀድለት ደግሞ ጉድለት አለብን ስለሚያሰኝ ነው። ጌታችን ኢየሱስ ክርስቶስ በገባበት ቦታ ጉድለት አለ? የለም። መልሱ እንጂ የለም። ስለዚህ እነዚህ አይነት ነገሮችን እንድናደርግ ቤተክርስቲያናችን ታዘናለች ማለት ነው። ከዛ በኋላ ቢቻል የበረታ ከሆነ በቀጣዩ ቀን ላይ ወደ ተለመደው ነገር መግባት ይችላል። አንዳንድ ቦ ሰዎች ደግሞ አይ ከ12 ሰዓት በኋላ ችግር የለም ይላሉ። ምክንያቱም ከ11 ሰዓት የሰርክ ጸሎት በኋላ ወደ ቀጣዩ ቀን ስለሚገባ ነው ይባላል። ቢቻል ቢቻል ግን ቢያንስ እንኳን ወደ ቀጣዩ ቀን ቢያልፍ ጥሩ ነው፣ ይመከራል። ሙሉ ቀኑን በተቀደሰ ተግባር እያደረገ እንዲውል አንድ ሰው ቅዱስ ቁርባን ተቀበለ ደግሞ ማለት ተኝቶ ይዋል ማለት አይደለም። ምንም ነገር ስራ ፈት ሆኖ ሳይሰራ ይቀመጥም ማለት አይደለም። ቢችል ያ ቅዱስ ቁርባን የተቀበለው ሰው ቅዱሳት መጽሐፍትን በማንበብ በጸሎት መልካም የሆኑ ነገሮችን በማድረግ ነዳያንን በመስጠት በምጽዋት እንዲህ አይነት መሰል ነገሮችን እንዲያገለግል ይደረጋል፣ ወይንም ደግሞ ይመከራልም ጭምር። ግልጽ ነው። ገብቷቸዋል። ለዚህ ይህ በቅዱስ ቁርባን የተቀበሉ ምእመናን የሚያደርጉት ነው። የበረቱት የጸኑት፣ በሃይማኖትና በምግባር ያደጉት አባቶቻችን ከዚህ ህግጋትም በላይ በልጠው ሊገኙ ይችላሉ። ለምሳሌ አባ መቃርስ የሚባል ጻድቅ አለ። ያ አባ መቃርስ የጌታችን የመድኃኒታችን ኢየሱስ ክርስቶስን ቅዱስ ስጋውን ክቡር ደሙን ከተቀበለ በኋላ ስልሳ ዓመት ምራቁን አልተፋም ነበር። ስልሳ ዓመት ሙሉ ምራቁን ተፍቶ ያቅም ነበር። ለምን? የአምላክን ስጋና ደም በተቀበለው ከንፈሬ አፌ ምላሴ ሰውነቴ፣ እንዴት ሰውነቴ ውስጥ የገባውን የአምላክን ቅዱስ ስጋና ደም የተቀደሰውን ይህም ማንነቴን መሬት ላይ ምራቄን ጢቅ ላለው ብሎ ነው። በተለምዶ በቤተክርስቲያን ቋንቋ ምራቅ መጥፋት አይባልም። ምራቅ ጢቅ አረገን የሚባለው ምን አረገን? ምራቅ ተፋ አይባልም። ነውር ነው፣ ጸያፍ ነው። ጢቃ አረገን የሚባል እየሰማችሁ ነው። ይሄ ቤተክርስቲያን ልሳኗ ነው። ቅዳሴ ላይ ተምረናል አይደል? ውሃ አይባልም ማይን የሚባለው ብዬ አስረድቻችኋለሁ አደለ? ስለዚህ እንደዚህ ማድረግም አይቻልም። ቅዱስ ቁርባን ለተቀበሉ ሰዎች ያቺን አንድ ቀን ነው ምራቃቸውን መትፋትም ጭምር የሚከለከሉት። አባ መቃርስ ግን ስንት ዓመት ነው ያደረጉት? ስልሳ ዓመት አድርገውታል። ስለዚህ እንደዛ ማድረግ ይጠበቅበታል። ከሰውነቱ ደም እንዲፈስ አይደረግም። አንዳንድ አባቶች ደግሞ በጣም ነው የሚገርመው፣ ከሰውነታቸው የጌታችን የቅዱስ ስጋውን የክቡር ደሙን ሳያስገቡ ሳይቀበሉ ማለት ነው፣ ነገር ግን የተቀበሉ ሰዎችን ይሸኙ ነበር። እና አንድ አባት ነበሩ። አንድ ሰው ቅዱስ ስጋውን ክቡር ደሙን ከተቀበለ በኋላ ሰውነቱን አወከው፣ ወይንም ደግሞ ሆዱን ታወከና ወዲያውኑ ሰውነቱ ውስጥ ስለታወከ አስመለሰው። እየሰማችሁ ነው አስመለሰውና እኚህ አባት ያ ቅዱስ ቁርባን የተቀበለ ሰው እንደሆነ ሲያውቁ ያስመለሰውን መልሰው እሳቸው በሉት። እንዴት የአምላክ ስጋ እና ደም መሬት ይነካል ብለው ማለት ነው። እንደዚሁም ሌላም አባት አሉ። አንድ ቅዱስ ቁርባን የተቀበለ ቆራቢ ሰው መንገድ እየሄደ እንቅፋት ቢመታው ደሙ ቢፈስ መሬት ላይ እንዳነካ ብለው አውራ ጣቱን ጠብተውለታል። ይሄ ሁሉ የሚደረገው ግን ለማን ክብር ነው ሲባል ለቅዱስ ስጋውና ለክቡር ደሙ ለጌታችን ክብር ሲባል ስለዚህ ይሄንን የማድረግ ደረጃ ላይ ላንደርስ እንችላለን። በጥቂቱ ህግ ግን እነዚህን በተቻለን አቅም ተገዢ መሆን አለብን ለማለት ነው። ሌላኛው ጥያቄ ህጻናት ከቆረቡ በኋላ አውደ ምሕረት አካባቢ የሚደረጉ የተሳሳቱ ተግባራት መደረግ የሌለባቸውም ድርጊቶች ይላል። ይሄ ከጥያቄ ይልቅ ወደ አስተያየትነት ያደላ ነው። በጭሩ ባጭሩ ግን ብዙ ጊዜ ላይ ከሚስተዋሉ ያልተገቡ ተግባራቶቻችን መካከል አንደኛው ለህፃናቶቻችን ቅዱስ ቁርባን እንዲቀበሉ ይዘናቸው ከመጣን በኋላ ይርባቸዋል ብለን ስለምናስብም ሆነ ስለምናውቅ ሌሎች ምግቦችንም ጭምር ይዘን እንመጣለን። ምግብ ይዞ ቤተ ክርስቲያን ውስጥ መምጣት የተለመደ ነው፣ ግን ቦታ አለው። ክርስቲያኖች ምግብ የሚበላበት ውሃ የሚጠጣበት ዝክር የሚዘከርበት ቦታ አለ። የለም አለ። በተለምዶ ድሮ ቤተ ምርፋቅ ነው የሚባለው ምግብ ቦታ ተብሎ አሁን ደጀ ሰላሙ ምግብ የሚበላበት ቦታ ሆኗል። እንደ ስርዓቱ ግን ደጀ ሰላም ክርስቲያኖች ወደ ቤተ ክርስቲያን ሲገቡ ተጣልተውና ሳይስማሙ ወደ እግዚአብሔር ጸሎትም ሆነ ምጽዋትም ሆነ ስግደትም ሆነ ምንም አይነት ነገር ማቅረብ ስለማይችሉ ደጀ ሰላም እርቅ የሚፈጸምበት ቦታ ነው። ስሙ ራሱ ደጀ ምንድን ነው? ስለዚህ እርቅ የሚወርድበት የሚስማማበት ቦታ ነው ማለት ያ ቦታ በተለምዶ በእኛ ቋንቋ ብትመለከቱት የሰው መታረቂያ ቦታ ነው ማለት ነው። ካህናት የተጣሉትን የሚያስታርቁበት፣ ያልተግባቡትን የሚያግባቡበት፣ ያልተስማሙትን የሚያስማሙበት ቦታ ነው። አሁን አሁን ደጀ ሰላም ውስጥ ግን ለእለቱ ለቀዳሲያኑ ሆኑ ለምእመናኑ ለተለያዩ ምክንያቶች ዝክር የሚዘከርበትን ቦታ ሆነ። እየሰማችሁ ነው። ስለዚህ በእንደዚህ አይነት ቦታዎች ላይ ልጆች፣ አዋቂዎች፣ ህዝበ ክርስቲያኖች ገብተው ከበረከት ከዝክር ሊካፈሉ ይችላሉ። አሁን አሁን ግን እየታየ ያለው ደግሞ ምንድነው? ልጆቻችን በሚገቡበት፣ በሚያስቀድሱበት በቤተ መቅደሱ ውስጥ ምግብ ይዘው የሚገቡ ክርስቲያኖች አሉ። ይህ ያለማወቅ ውጤት ሊሆን ይችላል። ግን በቤተ መቅደሱም ሆነ በአውደ ምህረቱ ዙሪያ ክርስቲያኖች ምንም አይነት ምግብም ሆነ መጠጥ ይዞ መቅረብ አይቻልም። በቤተ መቅደሱ ውስጥ የሚፈሰው ብቸኛ መጠጥ የክርስቶስ ደም ነው። በቤተ መቅደስ ውስጥ የሚቆረሰው ብቸኛ ማዕድ የክርስቶስ ስጋ ነው። ሌላ ምንም ነገር ማድረግ አይቻል። እየሰማችሁ ነው? ይሄ በደንብ በግልጽ ማወቅ አለብን። ልጆቻችን ይርባቸዋል፣ ይጠማቸዋል የምንል ከሆነ ከአውደ ምህረቱ ራቅ ብለን ደጀ ሰላሙ ዙሪያ ላይ ወስደን ማብላት ማጠጣት አንድ ነገር ነው። ግን ምግቡን ይዘን እዚሁ አውደ ምህረት እንብላ እንጠጣ ማለት ቤተ መቅደስ ውስጥ እናብላ እንጠጣ ግን ማለት የማይቻል ነገር ነው። ግልጽ ነው። ገብቷቸዋል። ይህ የሚከለከል ተግባር ነው። ብቸኛው ቤተ መቅደሱና ዙሪያው ላይ የሚፈሰው የማን ደም ብቻ ነው መልሱ፣ እንጂ የሚቆረሰውስ የማን ስጋ ነው? ጥሩ። ሌላኛው ጥያቄ በብሉይ ኪዳንና በሐዲስ ኪዳን ጊዜ የነበረው ቁርባን በንጽጽር ቢቀርብ ምን ይመስላል የሚል ነው። ይህንን በስርዓተ ቅዳሴያችን መስዋዕት በሚለው ክፍል ተመልክተ ነው ነበረ። ለማስታወስ ያክል የብሉይ ኪዳን ሆነ የሐዲስ ኪዳን እግዚአብሔር ሕዝቡን የሚያገኝባቸው መንገዶች ሶስት ናቸው ብለናል። እስኪ ክህነት በሉ በሉ እንጂ መሰዊያ፣ መስዋዕት። እነዚህ ሶስት ነገሮች በብሉይ ኪዳንም ሆነ በሐዲስ ኪዳን አሉ። ልዩነት ግን አላቸው። የብሉይ ኪዳን ክህነት በዘር የተወሰነ ለሌዋውያን ብቻ የሚሰጥ ነበረ፣ ወይም የተሰጠ ነው። በሐዲስ ኪዳን ያለው ክህነት ግን በዘር የተወሰነ ሳይሆን፣ ምስጢረ ክህነትን ለመቀበል ቤተ ክርስቲያናችን ያሟላችውን ወይም ያስቀመጠችውን ዝርዝር መስፈርት ማሟላት የሚችል ሰው በሙሉ በጾታ ወንድ የሆነ መቀበል ይችላል፣ ድንግል የሆነ መቀበል ይችላል ተብሎ የተደነገገውን ሕግ መቀመጥና ማንበብም ይቻላል። ፍትሐ ነገስታችን ላይ አንቀጸ ዲያቆናት አንቀጸ ካህናት አንቀጸ ቆሞሳት አንቀሳ ኤጲስቆጶሳት እየተባለ ስለ ስርዓተ ክህነት የሚያወራው ክፍል ክህነት በሐዲስ ኪዳን በዘር ያልተወሰነ እንደሆነ በግልጽ ይናገራል። ሁለተኛው የብሉይ ኪዳን መስዋዕት የእንስሳ ደም፣ የእንስሳ ስጋ፣ የእህል ቁርባን ነበረ። በሐዲስ ኪዳን ያለው መስዋዕት ግን የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ስጋውና ምኑ ነው? ክቡር ደሙ ነው። ቅዱስ ስጋውን ክቡር ደሙ ነው አሁን መስዋዕት አድርገን የምናቀርበው እንጂ የእንስሳ ስጋ፣ የከብት ስጋ፣ ከዛም ከፍ ሲል ደግሞ የእህል ቁርባን ማለትም ደግሞ ሌሎች እህሎችን ሰብስበን እንደ ብሉይ ኪዳኑ የምናቀርብ አይደለንም። አሁን የምናቀርበው መስዋዕት የጌታችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ ስጋውና ክቡር ደሙ ነው። ቅዱስ ስጋውና ክቡር ደሙ በሐዲስ ኪዳን ታዲያ አንደኛ ክርስቶስ የሰውን ወይም የእመቤታችን የንጽህ ድንግል ማርያምን ከስጋዋ ስጋ ከነፍሷ ነፍስ ነስቷልና የአምላካችን ቁርባን ወይም ስጋና ደሙ መስዋዕት ተብሎ ሊጠራ ይችላል። ምን ሊባል ይችላል? መስዋዕት የሚባለው በብሉይ ኪዳኑ ስጋ ነው። በሐዲስ ኪዳኑም ደግሞ ጌታችን ኢየሱስ ክርስቶስ ከእመቤታችን ከስጋዋ ስጋ ነስቷል አልነሳም? ከነፍሷስ ነፍስ ነስቷል አልነሳም። ስለዚህ መስዋዕት የምንለው ለዚህ ነው። ሁለተኛው ደግሞ የሐዲስ ኪዳኑ መስዋዕት የጌታችን ቅዱስ ስጋው እና ክቡር ደሙ ደግሞ ብዙሃኑ በሚያውቀው ቋንቋ ቁርባን ይባላል። እስኪ ቁርባን በሉ። ቁርባን ደግሞ በብሉይ ኪዳኑ የእህል መስዋዕት የሚጠራበት መጠሪያ ነው። አሁን በሐዲስ ኪዳን የምናቀርበው የቅዱስ ስጋውና የክቡር ደሙ የክርስቶስ ስጋው ህብስት ነው፣ ደሙ ደሞ ወይን። ወይንም ሆነ ህብስት ወይንም ደሞ ስንዴው ወይንም ደሞ በቤተ ክርስቲያን ቋንቋ ተገዝቶ ከገባ በኋላ መገበሪያው ማለት ነው። ይህ እህል እንደመሆኑ ቁርባን ተብሎ ይጠራ። ለምን በህብስት ማድረግ አስፈለገው ቢባል ተምረናል። ለማስታወስ ያክል ግን አንደኛ ራሱ ጌታችን ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 26 ላይ በዛች ቤት ውስጥ ተሰብስቦ በነበሩበት ጊዜ ላይ አንስቶ የቆረሰው ምንድን ነው? እስኪ ህብስት በሉ? ህብስት ነው። ስለዚህ ባሳየን ለማድረግ ነው። በውሃ አይደለ የተጠመቀው ነው አይደለም? አሁን እኛ በምንድን የምንጠመቀው? ስለዚህ አንስቶ ስጋዬ ነው ብሎ ያሳየን ህብስት ነው አይደለም። አሁን እኛም ቅዱስ ስጋው ነው ብለን አምነን ለቅድስት ቤተክርስቲያን የምናመጣው፣ ከዛም በኋላ ደግሞ በስርዓተ ቀዳሴ ውስጥ ተጸልዮበት የምንቀበለው ህብስት ብቻ ሳይሆን የገባው ከጸሎት በኋላ ደግሞ ቅዱስ ስጋው ነው እንላል። ህብስቱ የሚሆነው ክርስቶስ ራሱ ተጠቅሞ ስላሳየን፣ ሁለተኛው ደግሞ ደሙ ነው። ደሙ ደግሞ ከወይን የሚዘጋጀው። ለምን ወይን መሆን አስፈለገው ቢባል ወይን አንዴ ተዘርቶ ለማብቀል ሶስት አመት ይፈጅበታል። ስንት አመት? ሦስት አመት። ጌታችን መድኃኒታችን ኢየሱስ ክርስቶስም በመጨረሻው የህይወቱ ዘመን ሰላሳ አመት ካስተማረ በኋላ ከሁለት አመት በኋላ የመጽሐፍ ልማድ ሩቁን ቅርብ ማድረግ፣ ጎዶሎን ሙሉ ማድረግ ልማድ ስለሆነ ጌታችን ኢየሱስ ክርስቶስ ያስተማረበትን አስተምሮም ጨርሶ ደግሞ የመጨረሻውን ስንብት ያደረገበት የመጨረሻውን አመት አብረዋት ቆጥረውት፣ ወይን በተተከለ በሶስት አመት እንደሚያፈራ ሁሉ ጌታችንም ከተጠመቀ ከሶስት አመት በኋላ ከሁለት አመት ተኩል በኋላ ማለት ነው። ወደ ሶስት ስለሚቀርብ የሰጠውን ደሙን ምሳሌ በማድረግ ያንን እንናገራለን። ለምን ክርስቶስን የወይን ታዲያ ማድረግ አስፈለገም ቢባል የዮሐንስ ወንጌል ምዕራፍ አስራ አምስት ላይ ጌታችን ኢየሱስ ክርስቶስ እንዲህ ይላል፣ እውነተኛ የወይን ግንድ እኔ ነኝ ይላል። የምን ግንድ? ስለዚህ ወይን የሆነው ደሙ በምክንያት ነው ማለት ነው። ሁለተኛው ለምን ወይን ሆነ ቢባል በደም መስሎ ለመስጠት ነው። ወይን ቅላቱ ወደ ደም ያደላል አይደል? ስለዚህ በዛ አድርጎ ለመስጠት ዘቢቡ ወይን ተደርጎ ይገባል ማለት ነው። ግልጽ ነው። የመስዋዕቱ ልዩነት ግልጽ ነው። የክህነቱ ልዩነት ግልጽ ነው። ሶስተኛው የቀረን ደሞ ምንድነው? መሰዊያ ነው። የብሉይ ኪዳኑ መሰዊያ አስሩ ቃላት የተጻፈባቸው ሁለት ሰሌዳዎች ወይም ጽላቶች ታቦተ ጽዮን ነበር። የሐዲስ ኪዳኑ መሰዊያ ታቦት ግን አስርቱ ትእዛዛት የተጻፈባቸው ሳይሆኑ ፊልጵስዩስ መልእክት ምዕራፍ ሁለት ቁጥር 19 የተጻፈበት ጉልበት ሁሉ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ስም ይንበርከክ ተብሎ የተጻፈበት እየሰማችሁ ነው። አሁን ያለው የሐዲስ ኪዳኑ ታቦት አስር ትእዛዝ የተጻፈበት አይደለም የተጻፈበት ሲወጣም ደግሞ የምንሰግድበት ምክንያት ይቺ ትእዛዝ ስለተጻፈች ነው። ጉልበት ሁሉ ለማን ስም ይንበርከክ? እየሰማችሁ ነው። ለማን ስም ይንበርከክ? ለኢየሱስ ክርስቶስ ይንበርከክ የምትለዋ ቃል የተጻፈባት የሀዲስ ኪዳኗ መሰዊያችን ደግሞ ይህች ናት ማለት ነው። የብሉይ ኪዳኑ መሰዊያ ታቦት ነው። የሀዲስ ኪዳኑ መሰዊያ ታቦት ብቻ ሳይሆን አማናዊቷ ድንግል ማርያም ናት። ለዛ ነው መስዋዕቱን በምናቀርብበት በታቦቱ ላይ ሁሉ የማይታችሁ ከሆነ የማን ስዕል አድህኖ ነው ያለው እ የእመቤታችን ስዕል አድህኖ ነው ያለው። ምስለ ፍቁር ወልዳ እመቤታችን ከተወደደ ልጅዋ ጋር ማለት ነው። እውነተኛይቱ መስዋዕት ማቅረቢያ ራሷ እመቤታችን ስለሆነችን እውነተኛይቱ ባለቤቱን በማህፀኗ ዘጠኝ ወር ከአምስት ቀን ተሸክማ ስጋውን እንድንበላ ደሙን እንድንጠጣ ምክንያት የሆነችን ማናት? እመቤታችን ናት ስለዚህ የብሉይ ኪዳኑና የሐዲስ ኪዳኑ የቅዱስ ቁርባን የመስዋዕት የመሰዋያ እና የክህነት ልዩነት ባጭሩ ይሄ ነው ሌላው አንድ ምእመን በንስሐ ተመልሶ ቀኖናውን ጨርሶ ቢቆርብ ድህነት አገኘ ልንል እንችላለን ነው ይላል ይሄ እንደ ፍርድ አይነት ጥያቄ ይመስላል ድህነት በቅዱስ ቤተክርስቲያናችን በሂደት እንጂ በቅጽበት አይገኝም እየሰማችሁ ነው። እስኪ ድህነት በሉ፣ በሂደት እንጂ በቅጽበት አይገኝ። አዎ፣ ሰው ሆኖ የማይበድል ብረት፣ ሆኖ የማይዝግ እንጨት ሆኖ የማይጨስ የለም። ዛሬ ቅዱስ ቁርባን ተቀብሎ ንስሐውን ጨርሶ ቀኖናውን ፈጽሞ የሚመላለስ ሰው ነገ ሊበድል ይችላል። ፍጹም የሆነ የኃጢአት ስርየት አገኘ ብለን መናገር እንችላለን። አንድ ሰው ቅዱስ ስጋውን ክቡር ደሙን ሲቀበል ንስሐ ገብቶ ከጨረሰ በኋላ ፍጹም የሆነ የኃጢአት ስርየትን በንስሐው በቅዱስ ስጋው በክቡር ደሙ ያገኛል እንላል። ከዛ በኋላ ግን አበቃለት ሙሉ በሙሉ ጣጣውን ጨርሷል ግን አንልም። ምክንያቱም ሰው ወዳቂ፣ ሰው ተሰባሪ፣ ሰው የሚበድል ሰው ደካማ ፍጡር ስለሆነ ለዛ ነው በቅዳሴያችንም አባቶቻችን ሲናገሩ ሰምታችኋቸው ከሆነ በጸሎቱ ላይ የሰውን ድካሙን አንተ ታውቀዋለህና ይላሉ። የማን ድካሙ? ስለዚህ ፍጻሜያችን የሚያምርልን በየዕለት በየዕለቱ በንስሐ በንስሐ በተመላለስንበት ልክ ደግሞ በምክረ ካህን እየታገዝን ቅዱስ ስጋውንና ክቡር ደሙን መቀበል ስንችል ነው። ሌላኛው በቅዳሴው ጊዜ ምእመኑ ቡራኬ ሊያገኝና ስገዱ ሲባል በየትኛው ክፍል ነው ስግደትና ራሳችንን ዝቅ ዝቅ ልናደርግ የሚገባን ይላል። ስርዓተ ቅዳሴያችን ላይ የተለያዩ የስግደት አይነቶችን እንመለከታለን። ለምሳሌ ዲያቆኑ መጨረሻ ላይ ጸሎቱን ሊያሳርግ ሲል አድንኑ አረስቲክሙ ይላል አይደል? አድንኑ ማለት ይተረጉማል እኮ ራሱ ራሳችሁን ምን አድርጉ ማለት ነው፣ ዝቅ ዝቅ አድርጉ ማለት ነው፣ እንዲበሉ ማለት ነው። ከዛ ውጪ ደግሞ ስግዱ ለእግዚአብሔር በፍርሃት ሲባል ደግሞ ሙሉ በሙሉ ወዲቅ ውስተ ምድር ተብለን የተማርነውን የባለፈው ሳምንት በጸሎት ክፍል ላይ ተምረናል አይደል? የስግደት አይነት ወዲቅ ውስተ ምድር ሙሉ በሙሉ በግንባር መደፋት መሬት ላይ መሆን የሚባለውን ስግደት ደግሞ እንዲፈጽሙ ይደረጋል። ከዛ ውጭ ግን ብዙዎቻችን ስንሳሳት ከሚገኙት ስህተቶቻችን ምክንያት አንደኛው ይቅርታ በስርዓተ ቅዳሴ ላይ በአራቱም አቅጣጫ እንሰግዳለን አደለ? አንደኛ በአራቱም አቅጣጫ ሳይሆን በጾታ ምመን የሚሰገደው ለምሳሌ ዲያቆኑ ለዲያቆኑ ያለ የሚሰግደው አይታችሁት ከሆነ ወጥተው እንጂ ሁለቱ ፊታቸውን ወደ እኛ አዙረው ይሰጋገዳሉ እርስ በርስ አይል የሚሰጋገዱት። ስለዚህ ወንዱ ለወንዱ ሴቱ ለሴቱ እንደማለት ነው። ግልጽ ነው፣ ገብቷቸዋል። ወንዶቹ ባሉበት አቅጣጫም፣ ሴቶቹም ባሉበት አቅጣጫ በዙሪያቸው ላይ ይሰግዳሉ እንደማለት ነው። ከዛ ውጪ ግን ይህን ስግረት የምናከናውነው ወደ ምስራቅ ተመልከቱ ሲባል ግን አይደለም። ብዙ እናቶቻችን አባቶቻችን፣ ከልምድ የተነሳ ወደ ምስራቅ ተመልከቱ ሲባል በአራቱም አቅጣጫ የማያውቀውም ሰው ይሰግዳል። ግን በአራቱም አቅጣጫ የሚሰገድበት ክፍል ምንድነው? በአምሀ ቅድሳት ክርስቶስ አምላክነ የምትለዋን ክፍል ሰምታችሁ ታምሁ በበይናቲክሙ በአምሀ ቅድሳት ልዩ በሆነች በተቀደሰች ሰላምታ እንሰጣጣለን የሚባልበት ክፍል ነው የሚሰገድ። እየሰማችሁ ነው በዜማ ያል ነው። ቢያንስ እንኳን እቺን ስታቃጭልብን አሀ፣ እዚህ ክፍል ላይ ነው ለካ የሚሰገደው የሚለውን ማስታወስ እንድንችል ነው። ሌሎቹ ክፍላቶች ላይ ግን በአራቱም አቅጣጫ አይሰገድ። ጥሩ። ስለዚህ እነዚህ ናቸው ጥያቄዎቹ። ወደ ዛሬው ትምህርታችን በተወሰነ መልኩ እንመለስ።